ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ብዙ ትርፍ ይበልልኝ። ውድ ቤተሰብ ይሄን ቪዲዮ ስትጀምሩ በላይክ ጀምሩ። ቤተሰብ ያልሆናችሁም ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንሆን። እንግዲህ ያው ሃይሚና ብሩኬ አሁንም እንደዛው ነው ማለት ነው እልክ ውስጥ ተገባብተው የሚያደርጉት እና ያውቁም እና እኔ እኮ አንዳንዴ ሳስበው በኋላ ቪዲዮዋቸውን ሴት እንደዛ ከቪዲዮ ላይ እንደዛ ሆነው እንደዛ ተናደው ምናምን ተነጋግረው ቪዲዮዋቸውን መልሰው ያዩታል። እንዲህ ላለው እና እንግዲህ በጉጉት ሲጠበቅ የነበረው ቪዲዮ መጥቷል። ልጅቷም ጀርባዋን አይተን ነበር፣ ፊቷን አይተነዋል ማለት ነው። ግን ጀርባ እያሳያችሁ የምታመጡ ዩቱበሮች ግን በሰላም እንዴ? ጀርባ መስታወት ነው አሏችሁ? እኛ የጀርባ ማየት ሱስ የለብን። ምንድን ነው ይሄን ያክል ግን እኛ እናሳዝናችሁም። እንዲሰፍብ ለእንድንጠብቅ እያደረጉን ነው። ብሩኬ ብቻ አይደለም ኮዶች በጣም ብዙ ዩቲዩበሮች እንደዚህ ጀርባ እያዞሩ ያመጣሉና እንግዲህ ዛሬ ብሩኬ ሲናገር የነበራቸው ነገሮች ሁሉም በቃ አላደል የሆነ ይሄ ቪዲዮ ምንም ትርጉም እንደሌለው ነው። ታውቃላችሁ ብዙ ሰው አሁን ከዚች ልጅ ጋር የሆነ ነገር ምናምን ሊያስብ ይችላል። ግን እንደዛ አይደለም። በቃ አንድም ለስራ ነው፣ ሁለትም ደግሞ እልክ ነው። አሳይሻለሁ፣ አሳይሃለሁ እየተባባሉ ስለነበር ያንን ነገር ለመፈጸም ነው ማለት ነው እንግዲህ ትናንትና አሳይሻለሁ እያለ ነበር አይደለም? ከሶሲ ጋር አንተ ጨርሰ መተ ምናምን ስለው አንቺ ፍቅር ስጭኝ አለ። ከዛ አሳይሻለሁ አለ። ሀይሚ ደግሞ ምንድን ነው የምታሳየኝ? እስኪ እናያለን አለች። አሁን ደግሞ እችን ልጅ ይዟት መጣና፣ በጣም ከባድ እኮ ነው። አሳይሻለሁ አሳይሃለሁ መጨረሻ ይሄ ነው እንግዲህ። እና ለማንኛውም ውድ ቤተሰብ ማለት ነው እንግዲህ ብሩኬ ሲያወራቸው የነበሩ ነገሮች የሆነ ትልቅ ነገር እንዳዘጋጀ እያዘጋጀ እንዳለ ነው የተሰማኝ ለሀይኒ ማለት ነው። በነገራችን ላይ ይሄ ቅርብ ነው፣ መታረቂያቸው ደርሷል ሀይኒና ብሩኬ። ግን የሰው ልጅ ለመታረቅ እንደዚህ ማለት ለመታረቅ ስበብ ያስፈልጋል እንዴ? አሁን እኮ የሆነ ለመታረቅ ይፈልጋሉ ስበብ ይፈልጋሉ፣ ግን ሲገናኙ ደግሞ በቃ ይሄ መካከል ያለውን ነገር ማን የስበረው? ሀይኒን ማጭራፍ ሳየው በጣም ነው የምናደደው ትላለች እኮ በጣም ነው የሚያናድደኛል። ዛሬ ማለት ነው። እና እና እንግዲህ ትኩረት ሲያድርግ የነበረው ከምኑ ላይ ነው? ከልደቱ ላይ ነው። እና ልደቷ ላይ ከጠራችኝ ልደቷ ላይ ከጠራችኝ ምን ልግዛላት ስጦታ የሚዥላት ልሂድ እያለ ነበረ ማለት ነው። ስለዚህ ያ ማለት ትልቅ ነገር አቅዷል ወይም ደግሞ በቃ እሱን የሚያከብርላት ብዬ አስባለሁ። ከዚህ በፊት የተጣሉ ጊዜ በቃ ነገሩን እንትወውና እኔ በሰላም እንድታሳልፍ ነው የምፈልገው፣ ደስ ብሏት እንድታሳልፍ ነው የምፈልገው እያለ ነበር አይደለም። ሰው ደስ ብሏት እንድታሳልፍ የሆነ ነገር እያደረገ ነው ማለት ነው። ብሩኬና ብቻ የልደቷ እስኪ እንጠብቅ። እርቅ እንደሚወርድ ሁላችንም በተስፋ እንጠብቃለን። የዛን ቀን እርግጠኛን ነኝ ሀይሚና ብሩኬ አያልፉም ከዛን ቀን ማለት ነው። እና ያው ሚፍታህና ፍጼም ስራ አልፈቱም፣ በግልም እያናገሩ እያገኟቸው እያወሯቸው ነው። በጣም ብዙ ሰው እየለፋ ነው ያለ አሁን ማለት ነው። እና እንግዲህ ያው እኛ በካሜራ ባናይም ከካሜራ ጀርባ ስራ አልፈታንም እያሉን ነው። ስለዚህ የልደቷ ቀን እመኑኝ አዲስ ነገር አለ ውዶችዬ ልጅቷንም ራሱ ከልደቷ ጋር ትሄጃለሽ ወይ ሀይሜን ታውቂያታለሽ እያለ ነበረ ደግሞ አስሬ ሀይሜ ሀይሜ ይላል ብሩኬ ለማናደድ እኮ ነው ግን ማለት ሰሜን እንዳጠራ ስላለችው እጠራሻለሁ አለው የሚያስቁኝ ነገር እኮ ነው ሀይሜን ጭራሽ ስሜን እንዳጠራለች እሱ ደግሞ መቶ ሺ ጊዜ ሲጠራ ነበረ እና እንዳጠራማ አይባልም ሀይሜን ያንችን ያልጠራ ማንን ይጥራ ታዲያ እንዴ የአራት ልጆች እናት አይደለሽ እንዴ አንቺ የአራት ልጆች እናት እኮ ነሽ ማለት ሚስቱ የልጆቹ እናት ነሽ ማለት ነው። እና እንግዲህ እንደኛ ሀሳቤ ነው ውዶች፣ እኛ ሀይሚና ብርኬ እንደሚታረቁ ነው የምናውቀው እና እች ልጅ ለስራ ነው የመጣችው ውዶች። በቃ ትሳደቡ ተብላችኋል። ተው በቃ፣ እስኪ ይስሩ እንዴ። እኛም ጋር ብንበል እስኪ። አሁን ለምሳሌ ሀይሚና ብርኬ ውዶች፣ ይታረቃሉ እኮ ይታረቃሉ። ምንም በቃ ይዘግይም ይፍጠንም፣ ሀይሚና ብርኬ መታረቃቸው አይቀርም በእርግጠኝነት። ግን እነሱ ሲታረቁ ማለት ነው፣ አሁን የተጣላችሁ ሰዎች እናንተ ይቅርት ባባላላችሁ ግን ትታረቃላችሁ። ለምሳሌ ጎራ የከፈላችሁ የሀይሚ የብሩኬ ተብሎ የተከፋፈላችሁ ሰዎች በጣም ትሰዳደባላችሁ። ላይ ላይ በጣም ብዙ ጭቅጭቅ አለ ብዙ ፀብ አለ ማለት ነው በሀይሚ እና በብሩኬ የተነሳ። እነሱ ይቅር ሲባባሉ እናንተ ይቅርታ ታወርዳላችሁ ወይ? አያችሁ፣ ጥሩ አይደለም። በቃ እውነቴን ነው። ምን አለ ብሩኬ ሲቆምላችሁ አስቡት። ለምንድን ነው የምትሳደቡ? አለ እውነት እኮ ነው ማለት ለምንድን ነው የምንሳደበው? የምናገኘው ጥቅም አለ? ለምሳሌ የብሩኬ ሀይሚን የሀይሚ ደግሞ ብሩኬን ይሳደባሉ እና ምንም የምናገኘው ጥቅም የለም። ፈጣሪን ከማስቀየም ይልቅ ማለት ነው እና መሳደብ አስፈላጊ አይደለም። ሌላው ደግሞ ቅድም በሰራዎች ቪዲዮ እራሱ ስበብ ፈልጎ ነው ምናምን ስትሉ ነበር እና የምን ስበብ ነው የምትሉት? ማለት ሰውን ለመለየት እኮ ስበብ አያስፈልግም። እኔ እንጃ አንዳንዴ ማለት ነው በፍቅር ዙሪያ እኔ ስበብ አያስፈልግም ብዬ ነው የማስበው። አንድን ሰው ካልወደድኩት ማንም አስገድዶ አብሮኝ ሊያስቀምጥ አይችልም። ከዛ ሰው ጋር አይደለ ስለዚህ እንደኔ ሳቤ ስነግራችሁ ስበብ አያስፈልግም። በቃ ካልወደድኩት አልወደድኩትም ነው። ጀስት ጎ እንዴ። ስለዚህ ስበብ ምናምን ሀይሚንም እንደዛ ትሏት አላችሁ። ሀይሚም ስበብ ፈልጋ ነው፣ ብሩኬም ስበብ ፈልጎ ነው ስለምትሉ ነው። እና ስድብ ማንንም አይገልም። ሀይሚና ብሩኬ እያያቸዋቸው ነው፣ እየፋፉ ነው። ሀይሚ ለብቻ በሚፍታ ቤት አይታቸዋል። እንግዲህ እምቡጥ ብላለች ማለት ነው፣ የሚፈነዳ ባስላ። ብሩኬንም እንደምታዩት ነው፣ ጎምለል ጎምለል እያለ ነው። በምንድነው የሚባል ይሄ ፓካውት ነው የሚባል አዎ በፓካውት ማለት ነው። ጎምለል ጎምለል እያለ ነው። እኛ እያማረብን ነው። እናንተ ብትሳደቡ፣ እኛ እያማረብን ነው ብሏል እና አትሳደቡ። ተረጋግተን ለመጠበቅ እንሞክር ማለት ነው የምፈልገው ማለት ነው። ሲቀጥል ያው ከስድ ምንም ጥቅም እንደሌለ ታውቃላችሁ። እና ስለዚህ ልጅቷም ሀይሚን ማወቅ እፈልጋለሁ ብላለች። የመጡ ሴቶች ግን ሀይሚን መተዋወቅ ይፈልጋሉ። ከዚህ በፊት ሶሲን ሰምታችኋታል ሀይኒን መታወቅ እፈልጋለሁ እያለች ነበረ ገና እንደመጣች። ና እንግዲህ እች ልጅና ሀይኒን ይገናኛሉ፣ የልደቷ ቀን አብረው ያከብራሉ። ግን የምር ይሄ ሰላም ማውረዳቸው ከልደታቸው በያልፍ ደስ ይለኛል። ለመሰላሽ አሁን እንደዚህ አይነት ነገሮች ለዛ ኩርንችት ክፍተት ነው የሚፈጥረው። ብሩኬ አሁን እች ልጅ ይዞ ስለመጣ ማለት ነው ዳኒ ምን እንደሚያስብ ታውቃላችሁ በቃ ከጭንቅላቱ የሚያስበው ሀይሚን በነጻ አገኘዋት። በቃ ብሩኬ እንደዛ አደረገ፣ እኔ ሀይሚን ወስጄ ልደቷን አከብረላታለሁ እያለ በጣም ሽር ጉድ እያለ ነው ማለት ነው። ክፍተቱንስ እየተጠቀመ ስለመሰለው ግን እንዳይመስል ዳኒ ው ሚስት ገንዘብን አጨርስ ብላለች አደለ? ገንዘብን ቀስ ብለ ቆጥ በተጠቀም ዝም ብለ እንዳታባክን ማለት ነው። እና ዛሬ አሁን ብሩኪ ከሌላ ሴት ጋር መጣ ነገ ሀይሚ ከዳኒ ጋር ከመጣች ነው ነገር የሚበላሸ። ውዶቼ፣ እኔ ሀይሚን ማለት የምፈልገው ቪዲዮ በሰራው ቁጥር እኔ ሁሌም ከዳኒ ጋር አትገናኝ ነው የምላት እና አሁንም ቢሆን ብሩኬን ለማናደድ ብለሽ ዳኒ ከሚባል ሰው ጋር ድርሽ እንዳትይ በፈጠረሽ አምላክ ይህችን ብቻ ስሚን። ሀይሚ ማለት ሌላ ነገር ማድረግ መብትሽ ነው። የምር ይሄ ልጅ አንደኛ ስሟን መበከል ነው የሚፈልገው፣ ብሩኬን ያናደደ እየመሰለው ። ሁለተኛ ደግሞ እሷ ላይ ነው የሚጠቀመው። ገብቷችኋል አይደል? ለመጠቀሚያ ነው የሚፈልጋት እሷ ማለት ነው። ከዚህ ልጅ ጋር በፍጹም በቃ ኔቨር እንዳትገናኝ ሀይሚ ማለት ነው። ከዛ በተረፈ ግን አላቅም ሀይሚ ነገ በምን እንደምትመጣ ያው አራት ልጆችን አካፊን ስላላት እኔ ልጆችን አላካፍለም እንቁልልጭ ሲያምር ይቀራል እያለች እምትመጣ ነው የሚመስለኝ ውዶች። ጉድ እኮ ነው ጭራሽ አራት ልጆች ክፍፍል። እኛ አራት ልጆቻችሁን ይዛችሁ መታችሁ ወልዳችሁ በአማራ ቤት ቤታችሁ ሞቅ ብሎ በሲሳይ በደስታት ኖራላችሁ ስንል ብሩኬ አራት ልጆችን ሁለቱን ስጨኛለ ማለት ነው። ግን በወጣቸው እነዚህ ልጆች እናት አባት አልባ የሚያድጉት ማለት ለምን ተነጣጥለው ያድጋሉ? የሚያድጉት አብረው ነው፣ በቤታችሁ ፏቡርቅ እያሉ ማለት ነው። እና ወይ ጣጣ! እስኪ እርቃቸውን ያሳየን ወዶች እዬ